በሰማ ሁሉ መንፈስ ቅዱስ አህዱ አምላክ አሜን። ክቡር አባታችን መላከ ፀሐይ አባ ፍቅረ ማርያም አይንተ እግዚአብሔር ካህናት የሎል እግዚአብሔር ቤተሰቦች ሁላችሁ በሎል እግዚአብሔር ስም ደምኗላችሁ። በቸርነቱ የጠበቀን ለዚች ዕለት ለዚች ሰዓት ያደረሰን ለባሕሪ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን ወሎቱ በፈቃዱ የእርሱ ግን በፈቃዱ ነው የሚል ነው፣ ኃይለ ቃሉ። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተነገረ ነው። በዋናነት ግን ጾምን አስመልክቶ የተገለጸ ነው። ረሃቡ ለእግዚእነሰ አኮ ከመ ረኃበ ዚአነ ኢየሱስ ክርስቶስ ጾመ እንላለን ተራበ እንላለን። ጾመ ተራበ ስንል የእሱ መራብ የእሱ መጾም እንደኛ አይነት ረሃብ እንደኛ አይነት ጾም አይደለም ይላል እና ገጸ ረሃቡ ፍሉጥ ምኔ ነ የእሱ መራብ ከእኛ መራብ አይነቱ፣ መልኩ፣ ሀሳቡ፣ ምስጢሩ በጣም የተለየ ነው ይላል። ለነሰ በግብሪ መዋአነ ረሃብ፣ እኛን ግድ ያሸንፈናል ማለት በግድ ነው የምንራበው እኛ። ነገር ግን የእሱ ረሃብ ከእኛ ምንድን ነው ብለናል? አዎ የተለየ ስለሆነ እኛን ረሃብ ግድ ያሸንፈናል፣ ግድ ይርበናል። ወደ ተሰረ በፈቃዱ እሱ ግን የሱ መራብ ግን በፈቃዱ ነው። አሁን ይሄ ስለ ረሃብ ነው ያነሳንም ስለ መከራውም ስለ ሕማማቱም ስናነሳ ይሄ አብሮ ይመጣል ማለት ነው። አሁን እኛ እንታመማለን፣ ሕመማችን በስጋም በነፍስ ነው። እኛ ወዶ የሚታመማለን? ማንም የለም ወዶ መከራ የሚቀበል የለም። ሽሽታችን ታዞ ከመጣ እንኳን መከራ ሽሽታችን በብዙ መንገድ ነው። ያን ለመቀበል እንኳ ዝግጁ አይደለንም። ብዙ እናጉረመርማለን ማለት ነው። ብዙ ማምለጫ እንፈልጋለን። እንኳን ወደ ልንቀበል ማለት ነው። አምላካችን ኢየሱስ ክርስቶስ ግን ታመመ ማለት መከራ ተቀበለ ስንል መከራ መቀበሉ ተገዶ ተሸንፎ አይደለም። በምንድን ነው ለማለት ነው በፈቃዱ ነው። ስለ ሕማማት ስንናገር ከሚነሱ ነጥቦች መካከል አንዱ ይሄ ነው። ምክንያቱም ኢየሱስ ክርስቶስን እንደ ሩቅ ብእሲ በግድ መከራ ተቀበለ ብለው የሚያምኑ መናፍቃን አሉ። እንደውም ሲያመጡ አዳም ተመልከቱ ይህ የእነሱ የተሳሳተ ትርክት ነው። አሁን ምነግራቸው እና አዳም በበደለ ጊዜ ቀድሞም ሳይፈጠር ይፈጠር ሶት ፍጥረት ነው፣ ባይፈጠር ይሻላል ሲባል ከሳተ እኔ እዋሰዋለሁ ብሎ ቃል ገብቶ ለአዳም ዋስ ሆኖ ነበር። ስለዚህ አዳምን ስለተዋሰው፣ አዳም ሲስት ሳይወድ በግድ በቃሉ መሰረት ዋስ ስለሆነ ዋስ ይታሰራል አይደል? ዋና ወንጀለኛው አለገኝ ሲል ሲያመልጥ ሲሸሸግ ዋስ የሆነው ወልደ አምጣ ይባላል ማለት ነው። እና እንደዚያ በግድ መከራ ተቀበለ የሚሉ አሉ ይላል። አያችሁ፣ ይሄ ምንድን ነው? እራሱ ምንፍቅና ነው፣ ኑፋቄ ነው። እኛ ግን ኢየሱስ ክርስቶስ መከራ የተቀበለው በምኑ ነው እንላለን? አዎ ያስገደደው ሳይኖር ሳይሸንፍ ወዶ ፈቅዶ እኛን ለማዳን ለእኛ ሲል ስለኛ መከራን ተቀበለ ሰው የሆነው ወዶ ነው። ስለኛ ፈልጎ ነው። ተመልከቱ እና መከራ የተቀበለው ስለኛ ወዶ ፈቅዶ ነው እና እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጽሐው አዳነን። በእርሱ ፈቃድ በአባቱ በባህሪ አባቱ በአበ ፈቃድ በባህሪ ሕይወቱ በመንፈስ ቅዱስ ፈቃድ ሰው ሆኖ መጥቶ አዳነን። ሳይፈቅድማ ቢሆን እንደ አይሁድ ምኞት እኮ እና እንደ ሰይጣን መሻት ኢየሱስ ክርስቶስ ገና አንደኛ በጽንስ ሰዓት በጽንስ ሰዓት እንደዚያ እንዳይሆን ያለ ዘር እንበለ ዘር ተጸንሶ በህቱም ድንግልና መንገድ ለወጠ እንዳይገኝ ሰይጣንን ተመልከቱ እንዳይጠረጥርም እንዳስብም እንዳያገኘው እንዲያውም በመጽሐፍት የተጻፈው ምንድን ነው? ጽንሰቱ የታወቀ ቢሆን ኖሮ ለቅዱሳን መላእክት አልታወቀም፣ እንኳን ለሰይጣንና ለሰራዊቱ። ተመልከቱ፣ መላእክት ይህን የማያውቁ ብዙ መላእክት ነበሩ። ጽንሰቱን ብቻ አይደለም፣ ሞቱን፣ ትንሳኤውን የማያውቁ ከትንሳኤው በኋላ ስጋዊውን ያስረዳቸው እልፍ መላእክት አሉ፣ ቅዱሳን መላእክት ነው። ስለዚያ ነው የምናወራው። ስለዚህ ሰው መሆኑ በጣም ምስጢር ነው፣ ማንም ሳያውቅ ሰው የሆነ ሰይጣናት ቢያውቁ ኖሮ በዚያን ዕለት የተጸነሱትን ጽንሶች በሙሉ ያስወርዱ ነበር። ልክ የመወለዱ ዜና ከሰባ ሰገል ሲሰማ ሄሮድስ ሕፃናት እንዳስፈጀው ማለት ነው። ሊሆን የሚችለውን መገመት ነው። ስለዚህ ይሄ በረቂቅ መንገዱ አደረገው ማለት ነው አምላካችን ሰይጣን እስከ 33 ዓመቱ አይጠብቀውም ነበር። ምኞቱን ታውቃላችሁ። በገዳመ ቆሮንቶስ እንኳን ሲፈት ነው ወድቆ ከተሰበረ ከሞተ እገላገለዋለሁ ብሎ ነው ይላል። ወር መር ብለው ውደቅ፣ ከቤተ መቅደሱ ጫፍ ከዚያ ከጉልላቱ አቁሞ ወድቀ መር ብለ ብትወድቅ መላእክቱን ያዘልሃል ብሎ ያታልላል ማለት። እገላገለዋለሁ ብሎ ይላል። ሞቱን ሲመኝለት እንዴት እንደኖረ እንድናስብ ነው። ስለዚህ ሰይጣን ማንኛውንም ነገር ችሎታ ቢኖረው በኢየሱስ ክርስቶስ ላይ ከማድረግ ወደኋላ አይልም። አይሁድም ደግሞ እርሱን ለመግደል ይፈልጉ ነበር ይሹ ነበር ይላል። እነሱ በሻቱት ወይም በፈለጉት ሰዓት አልተሳካላቸውም። ጊዜው ስላልደረሰ ማንም እጁን አልጫነበትም ይላል ዮሐንስ ወንጌል ምራፍ ሰባት ላይ ማንም እጁን አልጫነበትም ይላል። ሊወግሩት ድንጋይ አነሱ ይላል፣ በመካከላቸው አልፎ ሄደ ይላል። ለይተው እንኳን ሊያውቁት አልቻሉ። ተመልከቱ፣ ተገልጾ እየተዘዋወረ የሚያስተምረውን እሱን እንኳን አማካሪ የፈለጉት ይሁዳን በእጃ ዞር የያዙት ከዛ በኋላ ማንነቱን እስቲ አመልክተን እኮ ያሉት ስሞ በምልክት እንዲሰጣቸው ይህን ያህል ግራ ተጋብተው ሎሊዎችን ይዘውት እንዲያመጡ ልከው ነበር። የተላኩት ሎሊዎች ትምህርቱን ሰምተው ተገርመው ተደንቀው ልባቸው ተቀይሮ ተመለሱ። ይዛችሁ ኑ ተብላችኋል ነበር ሲባሉ እንዲህ ያለ ትምህርት ከቶ ሰምተን አናቅም። አያችሁ፣ አይሁድ ስንት ጊዜ ፈለጉ ኢየሱስ ክርስቶስን፣ ስንት ጊዜ ግን ማንም እጁን ሊጭንበት አልቻለም። በፈቃዱ ባይሆን ኖሮ ነው በዚህ ሁሉ ሙከራ በአንዱ ተሳክቶላቸው የወደዱትን ያደርጉበት ነበር፣ ግን አልሆነላቸው። እሱ በፈቃዱ ሰዓቱ ሲደርስ ራሱ ሲሻ ሲፈልግ የሚቀበለው መከራ ነው። መከራው በግድ የተቀበለው መከራ አይደለም። እና እነዚህን እና የመሳሰሉ ታሪኮችን አሰባስበን ወዶ ፈቅዶ ያለበደሉ ስለኛ መከራን ተቀበለ እንጂ ተሸንፎም ተገዶም የተቀበለው መከራ የለም። መከራው የአፍአ ነው ማለት፣ ሌሎች በግፍ በጭካኔ፣ በቅናት ያመጡበት መከራ ነው። ይሁን እንጂ ያንኑም የተቀበለው በራሱ ፈቃድ ነው የሚለውን መገንዘብ ያስፈልግ አንድ አብይ ነጥብ አድርገን መያዝ ያለብን ይህንን ነው። በዚህ በሰሙነ ሕማማት ደግሞ ለዕለተ ረቡዕን በተለየ ስናስብ በግብረ ሕማማቱ በስፋት የተጻፉ ታሪኮች ዋና ማጠንጠኛ ሐሳቦችን ደግሞ እናገኛለን ማለት ነው እና የባለሽቷን ማርያም ታሪክ፣ የስምዖን ለምጻሙን ታሪክ እናገኛለን። ከዚያ ጋር ደግሞ ረቡዕ ምክረ ሞቱን የወሰኑበት ቁርጥ ሀሳብ ላይ የደረሱበት አይሁድ ምን እናድርግ እያሉ ሲመክሩ ቆይተው በቃ ሌላው ሕዝብ ከሚንገላታ እንዲህ ያለ ሁከት፣ ሽብር ከሚሆን አንዱን እሱን ገለን ብንገላገል አይሻልም ብለው በአንድ ሀሳብ ስምምነት ላይ የደረሱበት ነው። ተመልከቱ፣ ተሰብስበው መክረው ስምምነት ላይ ስለዚህ፣ ልክ ቁርጥ ሀሳብ ላይ እነሱ ተስማምተው ሲደርሱ ያሰቡትን ካደረጉት እኩል እና አንድ ሀሳብ ታስቦ መቼም በጅምር የሚቀር ሀሳብ አለ አስበን ሙሉ ለሙሉ ማንወስንበት ከልባችን ጋር ማንስማማበት ዝም ብሎ ግን እየተቃረነ ከራሳችን ጋር የሚወጣ የሚወርድ ሀሳብ ይኖራል። አንድን ሀሳብ አሰላስለው ሲወስኑት በልብ በደስታ ሲቀበሉት ቁርጥ ደረጃ ላይ ሲደርስ እሱ ቁርጥ ሀሳብ ይባላል። እሱ ከተደረገ እኩል ነው። የዚህንም ዋጋ እንድናይ ነው እና ረቡዕ ዓርብ ስንጾም እኮ ሕማማቱን መከራውን ሞቱን እያሰብን ነው አደለም? ረቡዕን ከዓርብ ጋር ለምን እንጾመዋለን? አስበው የወሰኑበት ካደረጉት እኩል ነው ነው መንፈሱ ይሄ ነው። ይህን እንድናውቅ ያስፈልጋል። አስበው እነሱ የወሰኑበት ነገር ካደረጉት እንደነሱ ሕሊና አድርገውታል ማለት ነው። አያችሁ። እና ይህን የመሰለ በመጽሐፍ አለ። የታሰበ ነገር ክፉም ሆነ ደግ ቦታ ሳይመቸን ሁኔታዎች ሳይስማሙልን ቀርቶ ላናደርጋቸው እንችላለን። ባይደረግም አንድ ሀሳብ ክፉም ሆነ ደግ ቁርጥ ሀሳብ ላይ ከደረሰ ከተደረገ እኩል ያየ፣ የተመኘ አመነዘረ እኮ። ይሄ ሌላ እኮ አይደለም። ቢሆንለት ቢሳካለት እኮ የሚላለው በውስጡ ካደረገው እኩል ነው ነው። አያችሁ። ስለዚህም ይህንን ተገንዝቦ በጎም ሀሳብ አቅም አጥተን ልንፈጽመው ባንችል፣ ስናስበው ስንመኘው፣ ስንቆጭ በዚያ ጉዳይ ላይ እንዳደረግ ነው ይወስድልንና እግዚአብሔር ዋጋ ከፋይ ነው አይደለም ክፉም ማሳብ ቢሆን እንደዚህ ይቆጠርብንና ደግሞ እንጠየቅበታለን። የረቡዕለት ምስጢር ይህን ያሳየናል ማለት ነው። እና ሀሳብ አይቃለልም፣ ማሰብ ነው እንጂ እንኳን ምንም አልፎ የሄደ ነገር የለም ልንል አንችልም ማለት። ክፉ ሀሳብን መቃወም ያስፈልጋል። መልካም ሀሳብን ደግሞ ማወደስ፣ ማሞገስ ወደ ተግባር ደግሞ ያንን ይዞ መገስገስ ያስፈልጋል የሚለውን መገንዘብ አለብን እና ስለዚህ ምክረ ሞቱን አይሁድ የወሰኑበትን ዕለት በረቡዕ ቀን በተለየ ሁኔታ ትታሰባለች ማለት ነው እና የዚያ ማስታወሻ ነው። በሕማማቱ ውስጥ አይሁድ ክፉ መክረው በቃ ይሙት በቃ ብለው የወሰኑበትን እናገኛለን ማለት ነው። ስለዚህ ይህን አስቦ አንደኛ ከክፉ ሀሳብ ራስን መጠበቅ፣ ሁለተኛ በጎ ሀሳብ ላይ ጊዜ ማጥፋት፣ ማሰብ፣ ማሰላሰል። ወደ ተግባርም የሚሄደው እኮ ከአእምሮ ያልጠፋ ሀሳብ ነው። ሰርቶ አስቦ የሚረሳ ሰው መሆን የለብንም። ጥሩ ሀሳቦች ከሆኑ እንዳይረሱን መመዝገብ፣ መወያየት፣ መነጋገር፣ ለነገሩ ጊዜ ሰጥቶ ማሰብ። ከዛ በኋላ ስር ይሰዳል፣ እኛ ውስጥ ያድጋል፣ ያፈራል፣ ተግባር ይሆናል። መቼም ሀሳብ ከስራ ጋር የተገናኘ ነው። ሀሳብና ስራ እኮ የአንድ ነገር ሁለት ጫፎች ናቸው። ሳይታሰብ አይሰራም፣ አደለም እንዴ? አዎ፣ የተሰራ ሁሉ ደግሞ የታሰበ ነው እና፣ ስለዚህ ሐሳብ ላይ ትኩረት ሰጥቶ በጎውን ነገር አስቦ ማድረግ ያስፈልጋል የሚለውን የምንማርበት ስለ ንስሐም በደንብ አድርገን በዛሬ ዕለት እንግዲህ ከብዙ ክፉ ጥፋት እና የጥፋት ስራ ተመልሳ በሐዘን ወደ ፈጣሪዋ ብትቀርብ እዳዋ የተተወላት ይቅር የተባለች ባለሽቷ ማርያምን በማሰብ እንግዲህ እውነት ለመናገር ሕማማቱን ስንዘከረው ቆይተን በሥጋው በደሙ ሥጋውን ደሞ በመቀበል ማተም ያስፈልጋል ማለት ነው። በንሳ ሕይወት ተመልሶ ወደ ቀደመ ግብሬ ሕይወት አልመለስም በማለት በዚያ መደምደም የሚገባ መሆኑን መገንዘብ ያስፈልጋል ይሄ በልቡናችን ያለ ሰዎች ማጽናት መተግበር መኖር ጨርሶ ደግሞ መውደቅ መነሳታችንን እንጂ ደግሞ በንስሐ ሕይወት ራሳችን ወደሱ ሱ ማስጠጋታችንን በቁርባን በሥጋው በደሙ መታተማችንን ያልተዘከርን ያላሰብን ሰዎች ደግሞ ወደዚህ ህሊናችንን መሳብ መጎተት ያስፈልገናል የሚለውን ከግምት ውስጥ እንድናስገባ ነው እንግዲህ የሰሙነ ሕማማት መልእክቶቻችን ማስታወሻዎች ናቸው። አጭር ለቅምሻ ለቅምሻ ያህል ነው። ቆየን የሰማነውን በልቦናችን ጽላሽ ጻፍልን። አሚን አሚን።